ምኑ ምኑ ሲመጣ የሐሰት ውንጀላ ሲመጣ ኦዲዎች እየቆራረጡ ቪዲዮዎች እየቆራረጡ ሰዎች ሼህ ማሀመድ መዲን ማለት ያልፈለጉትን ነገር እንደሚሉ ምናምን ሳይ ይሄ ነገር ዝም ማለት የለብንም፣ ቢያንስ ብዙ ጠያቂ ትውልድ ይመጣል። ከኦርቶዶክስም ከፕሮቴስታንትም የሚጠይቅ ትውልድ በጣም እየመጣልና ለሚጠይቁ መልስ ብንሰጥ ጥሩ ነው፣ ብናስተምራቸው ጥሩ ነው፣ እኛም አጀር ብናገኝበት ጥሩ ነው ከሚለው አንጻር ነው ያልኩት። ይህን ይመስላል። ደግሞ አላህ ደግሞ ያላህ ፈድል ሆኖ ደግሞ እኔ በጠፋውበት ሰዓት ላይ ውሳዝ ውሱን ላይ አላህ በጣም ሲጠቀምበት አይቻለሁ ማለት ነው እና ከዚህ ወንድም ጋር ከጎኑ መቆም መቻል አለብን። የሚሰልሙ ሰዎችን ማጠናከር አለብን። እሱ ማስ የሚያጠናክሩ ሰዎች ያስፈልጋል። በዛ ላይ ደግሞ በቃ በእርቱ በደዋ አትርሱት፣ ከጎኑ ሁኑ። አይ ቲንክ ስድስት መቶ ሺህ ምናምን አካባቢ ላይ ነው ያለው ፎሎ ያለው፣ ወደ አንድ ሚሊዮን አስገቡለት በጣም አላ ማለት እንደዚህ አይነት ነገር ደስ አይላችሁ ማለት በቃ በቀን አምስት ሰው ስድስት ሰው በቀን አንድ ሰው ምናምን ሲሰልም ጉድ ጉድ ጉድ ስንል በቃ በቃ አንድ ሰው ሲል ሁለት ሰው ሶስት ሰው መጣ። ከዛ እራስህ አሁን ደግሞ ስምንት ዘጠኝ አስር ምናምን ሲሆን ደግሞ እንደ አላ እንደዚህ አይነት ሰው ካስነሳልን በዘመናችን አላ ካስነሳልን፣ ገና ትንሽ ልጅ የ26 አመት ልጅ ነው። ወፍሷሉኝ እንግዲህ እኔ እንኳን አንነገረኝ እኔ በመሴንጀር ስለዚህ ከሱ ከጎን ሆናችሁ ደካማ ጎን እንኳን ቢኖርበት ቀስ በላችሁ በትትና በውስጥ መስመር ነገሮች እንዳሰበሩት አደራችሁ። እዚህ ቲክቶክ ላይ ያለ ሰው በጣም አስቸጋሪ ነው፣ እና ትንሽ ስህተት ካገኘ እንኳን ላጉላ ይላል። እሱ በቃ እንደሱ እሱ አራሚ ነው፣ እሱ ምንም ጥፋት የለበትም። በቃ አደባባይ ላይ እንደፈለግኩኝ ቪዲዮ ለስራ ምናምን ነገር ይላል። ፌመስ ለመሆን ፈልገ ነው፣ ሌላ ነገር የለህም። እሱም ከምትነክ ሙስሊም ሆነ ወንድምህን ከምትደበድበው ሪሊ የማረም ነገር ከሆነ ሪሊ ሊላ ብለ ከሆነ የምሰራው ዝናም ፈለገ ካልሆነ የምሰራው በውስጥ መስመር መጠ ይህ ነገር ቢስተካከል ወንድሜ፣ አስተካክላለሁ። አደባባይ ላይ የተሰራ ጥፋትም ካለ አደባባይ ላይ ሄደው ይቅርታ። በዚህ መልኩ አንድ ወንድም እኮ መተው አረመኝ ብሎ እራሱ ሊናገረው ይችላል። በዚህ መልኩ ነው ማድረግ ያለባቸው እንጂ አደራችሁን፣ እናከብሩት የሚሰበርም ነገር አይደለም። ግን ጉዳዩን ነው ምነግራችሁ ይህ ይመስላል እንግዲህ። ሚካኤል ሰላም ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው። ሰላም ነኝ አለሁ አልሐምዱሊላህ። ጠፋህ እኮ የዋሽታውን ክብል አለሁ። ሁሌ ኡስታዝ ሁሰኒ ይከታተላለሁ ቲክቶክ ላይ ኦኬ። እና እሱም የምትሰጠው የእስልምና ትምህርት በጣም ደስ ይለኛል። ኦኬ ሲከራከርም ሆነ የሌላ እምነት አልፎ አይነካ። ውስጣቱ እሱ ማለት ነው፣ እኔ እንደተረዳሁት። በእኔ አስተሳሰብ ግን እሱ ምሎ በማስረጃ ያቀርባል። ያለ ማስረጃ የሚያወራ ነገር የለውም። ግን ብዙዎች እዛ እየተነሱበት የተነሱበት እንትን እያሉ ነው። እሱ ግን በጣም ይደብራል። እና በእሱ ትምህርቱም ልቤን ስናለካኝ እስልምና መቀበልም ይፈልጋለሁ ሁለቱን እፎይ ተብዬው ማለት ነው። ከኦርቶዶክስ እምነት ተከታይ መጀመሪያ ላይ እኔ ጴንጤ የነበርኩኝ ገና ከአምስት ስድስት ወራት በፊት ነው ወደ ክርስትና የገባት ማለት ነው። ይሰማል ይሰማል በደንብ ይሰማል ሚኪ። እና ከዛ ኮርስ እየሰጡኝ ነበሩ በቤተክርስቲያን ማለት ነው። ኦኬ በዛ እዛ እየተማርኩ ያለሁት ምስጥረ ስላሴ ምን ላይ ደረስኩኝ? ምስጥረ ስላሴ እያስተማሩኝ እያሉ አብ ወልድ መንፈስ ቅዱስ አንድ ነው ይላል እና እዛ ላይ እየሄዱ እና ከዛ ወልድ ከወልድ ማለት ጌታ ኢየሱስ ክርስቶስ ነው ይላሉ። እዛ ላይ ደግሞ መጥቶ መንፈስ ቅዱስ አብ መንፈስ ቅዱስን ይልከዋል፣ አብ ወልድን ይልከዋል፣ ወልድ አብን ይልከዋል፣ ወልድ መንፈስ ቅዱስን ይልከዋል ይላል። አንድ ከሆኑ አንደኛው አንዱን ለምን ይልከዋል ብዬ ጠየቅኩት። በቂ መልስም ላገኝ አልቻልኩም። ከዛ ኡስታዝ ውዙን በቴሌግራም ላይ እምነት የእስልምና እምነትን ቻኔል የምማርበት ስተኝ ብዬ ጠይቀው ነበር። ከዛ ከዛ ላይ ተከታተልና በቂ ትምህርት ካገኘ በኋላ ነው ከልብ አምነ መቀበል የምችለው ምና ብሎ አስረድቶኛል ማለት ነው። አሁን ቴሌግራም ላይ የምከታተለው ቻናል አለኝ። ከዛ እስልምና ትምህርት የምከታተልበት ቲክቶክ ላይ ከነዛ ከነዛራ ሙስጠፋ ምናምንም እነሱም አልፎ አልፎ እነሱም ይመክሩኛሉ፣ ያስተምሩኛሉ። እና ዛሬ ደግሞ መጨረሻ ላይ የገባኝ እውነት መቀበል ስለሆነ ለመቀበል ወሰንኩት። ማሻላ ማሻላ፣ በጣም ደስ የሚል ነገር ነው። እንግዲህ እስልምናን ከስትመጣ ሁለት ፖይንቶች አሉ። አንደኛው ክርስትናን የተውክበት ምክንያት እና ወደ እስልምና የምትቀበለት ምክንያት በአጭሩ አስቀምጠህልናል። ያው በዋነኝነት ስላሴ የሚባለው ሀሳብ ብዙ ሰዎች እንትን የሚሉት ስላሴ የሚለውት ትሪ ፐርሰንስ ዋን ኤሰንስ የሚባለው ማለት ነው። ሶስት አካላት አንድ መለኮትን ይቋደሳሉ የሚባሉ ሶስት አካላቶች አሉ። እነሱን ማምለክ የለብኝም አንድ ፐርሰን ነው ማምለክ ያለብኝ ብለህ ወደ ዲን ኢስላም ደግሞ፣ አንድ ፐርሰን ነው የሚመለከው አላህ ማለት በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሀያውነቱ ላይ ሞት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቀልፍ የሌለበት፣ በሀያልነቱ ላይ ድካም የሌለበት አንድ አምላክ አለ ያንን አምላክ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ አለ። እሱን የአምልኮ ሀቅ የሚገባው እሱ ብቻ ነው። እሱን ብቻ አመልክ አለው ብለህ ነው የመጣኸው እና እሻ ለማያስ ትፈልጋለሁንላ በእኔ የምለውን ተከትለ ትላለህ በአረብኛ እና በአማርኛ ኢንሻላ አሻሉ አላህ ላ ኢላሃ ላሃ

በሐቅ የሚመለክ አምላክ የለም። በሐቅ የሚመለክ አምላክ የለም። መሐመድም መሐመድም የእርሱ ባሪያና መልእክተኛ ነው። አሃ የእርሱ ባሪያና መልእክተኛ ነው። የእርሱ ባሪያና የእርሱ ባሪያና መልእክተኛ ነው። ማሻአላ ማሻአላ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር አላሁ አክበር። ተክቢር አላሁ አክበር። እንግዲህ በሻደተይን ወደ ዲን ኢስላም ገብታል ማለት ነው። ላ ኢላሃ ኢለላህ ያለ ሰው የአላህን ገመድ ይዞታል ማለት ነው። የቁልፉ ላኢላሀ ኢለላህ ነው። እና በጣም ደስ ብሎናል። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር አላህ ያበርታ፣ አላህ ጽናቱን ይወፍቅህ። ኢንሻላህ ትማራለ። አለ አመድ አለ አመድ ወይ ኢምራን፣ ከሁለት አንዳችሁ ስም ይዞ ካለ ማን አለ? ከወንድሞች መካከል ወደዛ አመድ እያለ በቃ አህመድን ኮንታክት አድርገው ሚኪዬ፣ አህመድን በውስጥ መስመር ስልክህን አስቀምጥለት። የመማሪያ ግሩፕ አለ፣ ስለ ሰላት የምትማርበት፣ ስለ ቁርአን የምትማርበት፣ ማንኛውም ጥያቄ የምትጠይቅበት እና ሞር እውቀትህን ዴቨሎፕ የምታደርግበት የራሱ ግሩፕ ስላለን እዛ ግሩፕ ላይ ይከተሃል ማለት ነው። አህመድ አየው፣ አህመድን እዚህ ጋርያ አይመድን ፎሎ አድርጌዋለሁ። ባክ መልስልና፣ በውስጥ ስልክህን አስቀምጥለት እና ቴሌግራም ላይ ትማራለን ማለት ነው ትምህርት። እሺ፣ እሺ፣ እሺ። በርታ ማንኛውም ሰው በውስጥ መስመር ሲመጣብህ እንትናት በላቸው አታውራቸው ለጊዜው ማለት ነው አሁን አንተ እውቀት ያተፈ ጀግጀግ የሚባሉ ነገሮች ላይ ስድብ ምናምን ሊመጣበት ስለሚችል ጠንካራ ሁን አይ ቲንክ ብዙ ነገር አሳልፈ የመጣ ልጅ ትመስለኛለ በርታ አለ በርታ እኔን ማግኘት ከፈለክ ደግሞ ሜሴንጀር ላይ መምጣት ትችላለህ ሜሴንጀር አለ ሜሴንጀር አለ፣ ፌስቡክ ምናምን ትጠቀማለህ። መድረድ ይረዳ አውረድና እኔ ኮንታክት አድርገኝ ኮንታክት አድርገኝና እንገናኛለን። አላየህ በርታ ብለኛል። ስምህ ሚካኤል ነው አይደለ? ማመባል ትፈልጋለህ? የዲኒል ኢስላም ደስ ባላችሁ ላይ ፕሮፋይልም ላይ ምን ትደርጋለህ? ሞሐመድ ብለህ ስለውና በቅንፍ ደግሞ ሚካኤል ትለዋለህ። በቅንፍ ማሻላህ ኢምራን አለህ አለስ ጨምርለት። እስኪ የሆነ ነገር በለው ደስታህንም ግለጽለት፣ አበረታታው፣ ምናምን። ኢንሻላህ አደባባይ ላይ ሻሃዳ እናሲዛለን፣ እናጠናከራለን። ምንም የሚመጣ ነገር የለም። ይሄ ኡስታዝ